ሰላም ሰላም ሰላም ሰላም ሰላም። ውድ አብ ዩትዩብ ቤተሰቦች እንዴት ናችሁ? በያላችሁበት ሰላማችሁ ይብዛለኝ። እኔ በጣም ደና ነኝ። እናንተም ደና እንደምትሆኑ ተስፋ አደርጋለሁ። አሁንም ደና ደና ደና ደና ሁኑልኝ እያልኩ ዛሬ ለእናንተ ምርጥ ሰርፕራይዝ ይዤላችሁ መጥቻለሁ። አሁን አሁን ቅድምም ቪዲዮ ለቅቄላችሁ ነበር የነ አብርሽና የነ ሩታ የሰርግ ቀን ማዛሬ ማታ ቪዲዮ ይለቁልናል በአብርሽቱ ይለቀቃል ብዬ ነግሬያችሁ ነበር። አሁንም ደግሞ ሌላ ሰርፕራይዝ ይዤላችሁ መጥቻለሁ። ይህንን ቪዲዮ ትወዱታላችሁ፣ ላይክ በማድረግ ጀምሩ፣ ተጀምሩልኛላችሁ። ለዚህ ቤት አዲስ ከሆናችሁ ደግሞ ሰብስክራይብ እያደረጋችሁ ተቀላቀሉን። እንዲሁም ሁል ጊዜ የምለቃቸውን ቪዲዮ እንዲደርሳችሁ የደወል ምልክቷን እየተጫናችሁ ተቀላቀሎን እላለው። እውነት ይህንን ሩታን የምታደንቅ ሩታን የምትወድ አብርሽና ሩታ አንድ ላይ እንዲሆኑ የእነሱ ደስታ የሚያስደስት ነገር ከሆነ ይህንን ቻናል ሰብስክራይብ አድርገው አሁኑ ኑ። የምሬ ነው። አሁኑ ኑ፣ አድርገው ብዙ ብዙ ነገር እያመለጡ ነው። የምሬ ነው። ብዙ ነገር እያመለጡ ስለሆነ ይህንን ቻናል ሰብስክራይብ እያደረግ ተቀላቀል፣ ሁልሽም ተቀላቀሉ እያልኩ እ ጋብዛችኋለሁ ማለት ነው። ዛሬ መላችሁ የመጣሁት አሁን እላችሁ የመጣሁት ሰርፕራይዝ ምንድን ነው? ትላንትና በሩታ ግሬስ የተለቀቀ ቪዲዮ ነበር። የሰርግ ቀን ወስንልኝ፣ ቀን ቁረጥልኝ ብላ አብሬሽን ጠይቃው ነበር። እሱም ነገ የማሳውቅሽ ይሆናል ብሏት አውርተንበት ነገ የማሳውቅሽ ይሆናል ብሏት ተለያይተው ነበር። እንግዲህ ለዛሬ በአብርሽ ቲዩብ ቪዲዮ እንደሚሰሩልን ሁላችንም በጉጉት እየጠበቅን ነው። እሱም አውርተው ጨርሰውበት የቀንን ቆርጠው ቀኑን የሰርጉ ቀን ቆርጠው አውርተውበት ሁሉ ነገር ጨርሰው ዛሬ አንድ ሰዓት ቪዲዮ የሚለቁልን ይሆናል። ይሄንን ያላያችሁ እኔ ልንገራችሁ በአብሬጅ ቲቪ የተለቀቀ እንትን ያላያችሁ እኔ ልንገራችሁ። ይህ ሁላችንም በጉጉት እየጠበቅን ነው ማለት ነው። ሩታዬ እንኳን ደስ ያለሽ። እፈልጋለሁ በድጋሚ የሩታን አድናቂዎች ሩታን የሰርጋቸው ቀን አንድ ላይ እንዲሆኑ አብርሃምና ሩታ ሰላም እንዲሆኑ ቤተሰብ ተዋውቆ ሁሉ ነገር ኑሯቸውን በስነ ስርዓት እንዲቀጥሉ የምትፈልጉ ሰዎች የሩታ አድናቂዎች የአብርሽም አድናቂዎች ሁላችሁም እንኳን ደስ ያላችሁ እያልኩ እላለው ማለት ነው። አንዳንድ ደግሞ በትላንትና ሩታ በለቀቀችው ቪዲዮ፣ በሩታ ግሬስ የተለቀቀ ቪዲዮ አንዳንድ ኮሜንት እያየው ነበርና፣ እሱም ሩታ ለምን እንደዚህ ታደርጋለች? ለምን እንደዚህ ብለች ጠይቃያለች? ለምን ከአንቺ መጣ? ከሱ አይመጣም ወይ? ወንድ አይደለም ወይ? ምናምን የሚል ኮሜንቶችን እያነበብኩ ነበር እና ኦረዲ ይሄ ነገር እኮ እነሱ ከተጋቡ ቆየ እኮ በጣም ቆይቷል። የምሬን ነው። ላልሰማችሁ እኔ ላሰማችሁ ማለት ወይም ደግሞ ይህን ነገር ለምን ከአንቺ ሆነ ለምን አግባኝ ትያለሽ የምትሉ ሰዎች አግባኝ አላለችውም እሷ። እነሱ ከተጋቡ በጣም በጣም በጣም ቆይቷል ልንገራችሁ። የዛሬም ደግሞ የሚለቁልን ቪዲዮ ወይም ቀን ይቆረጥ ምናምን የሚባለው ነገር ዱባይ ሄደው ሊዝናኑ ወይም ከጓደኞቸው ጋር አንድ ላይ ፈታ ሊሉ ይሄ የጓደኞች የጓደኞቹ የእሷም ጓደኞች ፕሮግራም ነው እንጂ እነሱ ሊጋቡ ወይም ሰርግ ሊደገስ አይደለም። ሄዱት። ቀጣይ ደግሞ ከዱባይ መልስ ደግሞ የቤተሰብ ትውውቅ ነው ያለው። እነሱ ከተጋቡ የምር ነው በጣም ቆይቷል። እኔ አሁንም ደግሜ ልንገራችሁ ማለት ነው እንደዚህ ኮሜንት ውስጥ ምናምን እየገባችሁ አንዳንድ ምትሉ ሰዎች እነሱ ከተጋቡ በጣም ቆይቷል። ይሄ የጓደኞቹ ሊዝናኑ ምናምን ነው የሚሄዱ ከዱባይ መልስ ደግሞ እዚህ የቤተሰቡ ትውውቅ ይኖራል ማለት ነው። እንደዚህ ኮሜንት ውስጥ ገብታችሁ ምትሉ ሰዎች አደባያችሁን ያዙ። የምሬን ነው። እረፉ እረፉ፣ ነው የምላችሁ እረፉ። እነሱ ተጋብቷል። ከተጋቡ በጣም ረጅም ጊዜ ሆኗል። እኔ ምለው አንድ ያልገባኝ ነገር አለ ማለት ነው። እሱም ምንድን ነው ትሉኝ፣ ሰርፕራይዙ ለሩታ ነው ወይስ ለኦዲየንሶቹ ነው? ወይም ሰርፕራይዝ እኔ ያልገባኝ የምርን ነው ማለት ሰርፕራይዝ እነሱ ብቻውን አውርቶበት ለሩታ በዚህን ቀን ሊላት ነው ወይስ ለኦዲየንስ ሁለታቸው አውርተው በዚህን ቀን ሊላቸው ነው። እኔ ሰርፕራይዙ አልገባኝም። ብቻ ይሁን ይሁን ተውት፣ ምንም ይሁን ብቻ ቀኑ ተቆርጦ በዚህን ቀን ተብሎ ሰርጋቸውን ዱባይ ሄደው በስነ ስርዓት እንትን እንደሚሉ አልጠራጠርም። ሁላችንም በጉጉት አንድ ሰዓት እስኪሆን እየጠበቅን ነው ማለትነው ሁላችሁም በአብርሽ ቲዩብ ም ተለቆ እምና ይሆናል። ከዛም ደግሞ በድጋሚ በሌላ ቪዲዮ ከኔ ጋር እንገናኛለን። እስከዛ ድረስ በያላችሁበት ሸርቆዩልኝ እላለው። ይህን ላልሰማችሁ ወይም ላላያችሁ ይህንን መልእክት ልነግራችሁ ነው የመጣሁት። እንግዲህ እስከዛ ድረስ ያለው ሸናቆዩልኝ እላለው። ይህንን ቪዲዮ ከወደዳችሁት ላይክ አድርጎት እንዲሁም ሰብስክራይብ እያደረጋችሁ ተቀላቀሉኝ እላለው። አመሰግናለሁ።